ጋደም ለማለት ወደ አልጋዬ በሄድኩ ቁጥር ከአስክሬኑ ሳጥን ላይ ያገኘኋቸውን ቃላት ምስጢር ማሰላሰሌ አልቀረም። ጥሩ የግዕዝ እውቀት ያለው ሰው ሳፈላልግ በቅርብ የማውቃቸው መምህር ቀጸላ ትዝ አሉኝ። መምህር ቀጸላ የቅኔ መምህር ሲሆኑ በባህር ዳር ከተማ ካሉት አድባራት በአንዱ በርካታ ተማሪዎችን ያስተምራሉ። ቀና ሰው ናቸው። አንድ ቀን ቅዳሜ በጠዋት ከሚያስተምሩበት ደብር ሄጄ ከአገልግሎት በኋላ ከቤተ ክርስቲያን ሲወጡ ጠብቄ ያገኘኋቸው። የእግዜር ሰላምታ ከተለዋወጥን በኋላ ለአንድ ጉዳይ ፈልጌዎት ነበር አልኳቸው። ምን ነው በደህና አሉኝ። እረ ደህና ነኝ፣ የምጠይቁት ነገር ኖሮኝ ነው አልኳቸው። አንተ ደግሞ እኔን የምትጠይቀኝ ነገር ምን ተገኘ አሉኝ በቀልድ መልክ። ከቤተ ክርስቲያኑ ግቢ በአንድ ጥግ ወደ ተሠራው መኖሪያ ቤታቸው ወሰዱኝ። ቤት ገብተን ቁጭ እንዳል ጊዜ እንዳልፈጅቦት ጥያቄን ልንገሩት አልኩ። ለእኔ ጊዜ አታስብ ብቻ ማወቅ የፈለግከውን ንገረኝ አሉኝ። የሆነ ቦታ ተጽፎ ያገኘኋቸውን ቃላት ናቸው የግዕዝ ቃላት ስለሆነ ትርጉማቸውን ነው ማወቅ የፈለግኩ አልሁና በቁራጭ ወረቀት የጻፉትን ሰጠኋቸው። ፊታቸው ኮስተር ፈታ እያለ ሲያስተውሉ ቆይና ምንድን ነው አሉና ቀና ብለው ጣራ ጣራውን ጣራውን ያዩ ጀመር። ይጠፋቸዋል ብዬ ስለማልጠብቅ ዝም ብዬ በትዕግስት መጠበቅ ያዝኩኝ። እየደወልህ ሲሳይ አሉና ከእነዚህ ቃላት ውስጥ የመጀመሪያው ሁለቱ ቃላት የግዕዝ ቃላት አይደሉም፣ አሉኝ። እየውልህ ሲሳይ አሉኝና ከነዚህ ቃላት ውስጥ የመጀመሪያው ሁለቱ ቃላት የግዕዝ ቃላት አይደሉም፣ አሉኝ። በለው ወይ ጣጣ አልኩኝ ለራሴ ከአሮን አሮን ገዳም ከአቡነ አድሪል አጽም ሳጥን ላይ በጥንቃቄ ገልብጭ ያመጣኋቸው ቃላት የሚከተሉት ነበሩ። ለከሳዋ በኮሳ ውስተ ከርሰ እመ እጓል ሀቃላዊት ይሄሉ። እርግጠኛ ነዎት? አልኳቸው። እርግጠኛ ነኝ፣ የቅኔ መምህርም አይደለሁ አሉኝ፣ በቀልድ መልክ በራስ መተማመናቸውን ለመግለጽ እሺ የሆነስ ሆነና የግዕዝ ቃላት የሆኑት ትርጉሙስ? አልኳቸው እነዚያ እንኳን አሉና፣ በቆለኛዋ የልጅናት ሆድ ውስጥ ይገኛል ወይም ይኖራል ማለት ነው አሉኝ። ጭልጥ ብዬ ሐሳብ ውስጥ ገባሁ። አባተ ወልደ መድህን ስለ አባ አድሪል የነገሩኝን ማስታወስ ጀመርኩ። ዘመኑን በሙሉ በክርስቶስ ፍቅር ተነድፎ በፍለጋ ኖረ። ምንድን ነበር የሚፈልገው ስላቸው፣ ቅዱሱን ቅርስ ነዋ ልጄ ያሉኝ ትዛለኝ ስለሆነም ከላይ ግዕዝ ያልሆኑት ቃላት ሲፈልገው የነበረው ቅርስ የሚያመላክቱ ሲሆኑ ሊሆኑ እንደሚችሉ ገመትኩ። በቆላማዋ የልጅናት ሆድ ውስጥ ይገኛል ይኖራል የሚለው ደግሞ ያገኘበትን ቦታ ያመላክታል ማለት ነው ብዬም አሰብኩ። ስለዚህ የመጀመሪያው ስራ የሚሆነው የመጀመሪያዎቹ ሁለት ቃላት የምን ቋንቋ ቃላት እንደሆኑ መለየትና ከዚያም ፍቻቸውን ማወቅ ነው። የምፈልገውን ነገር ካወቅኩ የሚገኝበት ቦታ በኋላ የሚመጣ ነው። ቢያንስ የምፈልገውን ነገር ማወቅ የፍለጋዬ ሃምሳ በመቶ አቃለልኩ ማለት ነው ብዬ ራሴን አዘጋጀሁ። የት ነው ተጽፎ ያገኘኸው? አሉኝ መምህር ቀጸላ። እንደ መባነን ብዬ እ የሆነ ቦታ ነው አልኩኝ። መምህር ቀጸላን ለሰጡኝ ማብራሪያ አመስግኜ እየተጣደፍኩ ወደ ቢሮ የሄድኩ ከስራ ቀናት ውጭ ቢሮ አካባቢ ሰው ስለማይኖር ጸጥታው እንደ ልብ ለማሰብ ይመቻል። ቢሮ ደርሼ ወንበሪ ላይ በቁሜ ዘፍ አልኩኝ። የምን ቋንቋ ቃላት ሊሆኑ ይችላሉ አልኩ። ሊሆን የሚችለው ከጥንት ቋንቋዎች አንዱ ነው። የኢትዮጵያ ቤተ ክርስቲያን መጻሕፍት በአብዛኛው የተተረጉሙት ከአራት ጥንታውያን የመካከለኛው ምስራቅ ቋንቋዎች ናቸው። ከብራይስት፣ ከአርማይክ ወይም ከአሁኑ ሱርስት ከጽርዕና ከአረብኛ ነው። እነዚህ ቃላት ከአራቱ የአንዱ ሊሆኑ እንደሚችሉ ገመትኩ። ወዲያው አንድ ሐሳብ ታወሰኝ፣ አባድሪል ከሶሪያ የመጡ መሆናቸው። ኮምፒውተሬን በችኮላ ከፈትኩና ከኢንተርኔት ሲሪያ ክርስቲያን ላንጉጅ የሚል ጉግል ላይ ጻፍኩ። ካገኘሁት መረጃ የአባድሪል ቋንቋ አረማይክ ወይም ሱርስት ሊሆን እንደሚችል ገመትኩ። ከዚህ በኋላ ከላይ የተጠቀሱትን ቋንቋዎች ላይ ጥናት ያደረገ ሰው ማግኘት እንዳለብኝ ወሰንኩ። በዚህም መሰረት ነበር በዶክተር ሻሮን አማካኝነት ወደ አሜሪካ በመምጣት ፕሮፌሰር ዴቪድ ራሚፊልድን ለማግኘትና የቃላቱን ትርጉም ለማወቅ ማወቅ የቻልኩት አልኩኝና፣ ለረጅም ሰዓት ሳልጠጣው በመቀመጡ የቀዘቀዘውን ቡና ለአስተናጋጇ መልሼ ወይን እንድትሰጠኝ ከይቅርታ ጋር ጠየቅኩ። ሚስተር አድሊልም ጣልቃ ገብተው ለእኔ የሚገርም ታሪክ እየነገረኝ ምሳውን በደንብ አልበላም፣ ቡናውንም ስላስረሳሁት ይቅርታውን የምጠይቅ እኔ ነኝ አሉ። ምንም ችግር የለም፣ ካስፈለገ ወይኑም ከምግብና ከትኩስ ቡናም ጭምር ላመጣ እችላለሁ አለች። አመሰግናለሁ፣ ባይሆን ወይን ከትኩስ ቡና ጋር አምጭልኝ አልኩኝ። አስተናጋጇ እንደሄደች ወዲያው ሚስተር አድሪው በጉጉት መጨረሻ የቃላቱ ትርጉምን ምን ሆነ አሉ። በፕሮፌሰር ዴቪድ ኮምፒውተር አማካኝነት ያገኘነው የቃላት ትርጉም ለካሳዋ በኮሳ ቅዱስ ጽዋ ወይም ቅዱሱ ጽዋ ማለት ነው የሚል ነበር። በኮምፒውተሩ ስክሪን ላይ የታየው ማመሳከሪያ የመጽሐፍ ቅዱስ ጥቅስ የማቴዎስ ወንጌል ምዕራፍ 26 ቁጥር 27ም ደግሞ እንዲህ ይላል። ጽዋውን አንስቶ ይህ ስለ ብዙዎች የሚፈሰው የሐዲስ ኪዳን ደሜ ነው፣ ሁላችሁ ከእርሱ ጠጡ። ስለሆነም አባድሪል ዕድሜ ልኩን ሲፈልግ የነበረው በኋላም ተሳክቶለት ያገኘው የተባለው ኢየሱስ ክርስቶስ በጸሎተ ሐሙስ ለሐዋርያት የሐዲስ ኪዳን ደሜ ብሎ ወይኑን ሞልቶ ያሳያቸውን ጽዋ ነው ብዬ በረጅሙ ተነፈስኩ። ጂሰስ ክራይስት ወይም የክርስቶስ ያልኩ ያለህ አልኩ። ሚስተር አድሪው ባድናቆት በቀኝ እጃቸው አፋቸውን ይዘው ይህ ነገር እውነት ይሆናል ብለህ ታምናለህ አሉኝ። ቀጠሉና አባ አድሪል ከሶሪያ ምድር ተነስቶ ሲፈልግ የነበረው በኋላም ተሳክቶለት ያገኘው ኢየሱስ ክርስቶስ በቅዱስ እጆቹ ከፍ አድርጎ ይዞት የነበረው ጽዋ ለመሆኑ ቅንጣት ያክል ጥርጣር የለኝም። ገዳማውያኑ መነኮሳትም ለመጠቆም የፈለጉት የዚህን ምስጢር ጫፍ ነው። እኔ ብቻ ሳልሆን አንጋፋው ፕሮፌሰር ዴቪድም በነበረን አጭር ቆይታ የምፈልገው ነገር ምን እንደሆነ ወዲያው ተረድተውት ነበር። ቴክ ኬር ካሉኝ በኋላ ከጀርመኑ ባለቅኔው ወልፍራም ፓርዚቫል ጀምረው ጠፍቶ ቀርቷል ስለሚባለው ስለ ቅዱሱ ጽዋ ሰፊ ማብራሪያ ሰጥተውኛል አልኩኝና ድጋሚ የመጣልኝን ቡና መጠጣት ጀመርኩ። ሚስተር አድሪው በዝምታ ተውጠው ቆዩና፣ ያቺን ሀገር ካወቅኩበት ጊዜ ጀምሮ ብዙ ምስጢሮችን ደብቃ የያዘች ራሷም ለዓለም ምስጢር የሆነች ሀገር እንደሆነች ይሰማኝ ነበር። እንደ ልቤ መውጣትና መውረድ የሚችልበት ዕድሜ ላይ ብሆን ኖሮ አብሬ በፍለጋው ብሳተፍ ደስ ይለኝ ነበር አሉና፣ እጄን በእጃቸው በደንብ ጠበቅ አድርገው ይዘው በምንም ምክንያት ፍለጋህን እንዳታቋርጥ ቃል ግባልኝ አሉኝ። በአግራሞት ፈገግ አልኩና የተቻለኝን አደርጋለሁ አልኳቸው። ወዲያው የአውሮፕላኑ ካፒቴን የሱዳንን የአየር ክልል ጨርሰን የኢትዮጵያ አየር ክልል ውስጥ በመግባታችን በአንድ ሰዓት ውስጥ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ እንደምንደርስ አበሰሩ። ካፒቴኑ መንገዳችንም ሰላም መሆኑን የአዲስ አበባ የአየር ጠባይም ጥሩ መሆኑን ነግረውን ሲሰናበቱን እኔም እርሳቸውን ተከትዬ የተጠራቀመ ድካሜን ተሸክሜ ወንበሬን አስተካክዬ ገደም ምስል ወዲያው ሸለብ ባረገኝ። ምዕራፍ አስር ከአሜሪካ መልስ የምፈልገው ነገር ግልጽ ሆነልኝ። እጅግ የከበረ ነገር ለመፈለግና ለታላቅ በረከት እንደተጠራ ውሃ መንኩ ምን እንደምፈልግ ሳላውቅ በጉጉት ስቃትት የነበረው አሁን ደግሞ ታላቅ ናፍቆትና የከበረ ቅርስ ፍለጋ ስሜት ውስጥ ገባው። ፍለጋዬ ከተራጉጉት ልቆ ታላቅ የህይወት ጥሪ እንደሆነ አድርጌም ተቀበልኩት። ይሁንና ለዚህ ፍለጋ የገባሁ የተገባሁ አለመሆኔን ሳስብ ሀፍረት የሚሰማኝ ቢሆንም ከኔ ህይወት ይልቅ የቅዱሱ ጽዋ የተስፋ ብርሃን በለጠና አንዳች የሚያበረታ ኃይል ተሰማኝ። እናም ፍለጋዬን የምድር ዳርቻ ቢሆን ላላቋርጥ ባባ አድል ስም ቃል ገባሁ። ሆኖም የት ብዬ ነው የምፈልገው? የሚለው ጥያቄ ገና አልተመለሰም ነበር። የምፈልገው ነገር መርፌ ቢሆን ከተደበቀበት የጭድ ክምር መሃል ለመፈለግ መጀመሪያ የጭዱ ክምር የት እንዳለ ማወቅ አለብኝ። የምፈልገውን ነገር ካወቅኩ የሚቀረው ቀላል ነው። ቢያንስ የእንቆቅልሹን ግማሽ መፍታት ይቻላል ብዬ ተስፋ አድርጌ ነበር። ነገር ግን ከየት እንደምጀምር እንኳን ፍንጭ የለኝም። ፍለጋውን በስህተት አቅልዬ እንደተመለከትኩት በኋላ ገባኝ። በእጄ ያለው ቢኖር ውስተ ከርሰ እመ እጓል ሐቃላዊት የሄሉ በቆለኛዋ የልጅናት ሆድ ውስጥ ይኖራል የሚለውና መልእክቱ ገና በውል ያልተገለጸው ጽሑፋዊ ፍንጭ ብቻ ነበር። ታዲያ ቆለኛዋ የልጅናት ማናት ብዬ ራሴን ከጠየቅኩ በኋላ የሆነ ነገር ትዝ አለኝ። ናዳ ማርያም ቢሄድኩበት ወቅት ገበሬው መንገድ እንዲያሳልፈኝ ኮድ መሳይ መልእክት የነገሩኝ መነኩሲት ብለውሃል ቆለኛዋ እማሆይ ያሉኝ ትዝ አለኝ። እንዴ ታዲያ እርሳቸው ሆድ ውስጥ እንዴትስ አልኩኝና ንግግሩ በምሳሌ የተነገረ እንጂ በቀጥታ የሚተረጎም አለመሆኑ እንደገና ታወቀኝ። ሄጄ ታዲያ ለምን አልጠይቃቸውም አልኩኝ። ሆኖም በሁለት ምክንያቶች ወደ ናዳ ማርያም መመለስን ልቦና ያልተቀበለው አልቀበለው አለ። አንደኛ ነገር ቆለኛዋ እማሆይ አድራሻቸው ከገዳሙ ይሁን ወይም ከሌላ ቦታ የመጡ መናኝ ማረጋገጫ የለኝም። መልካቸውን እንኳን በአግባቡ አላየሁትም። ቆለኛዋ እማሆይ ተባሉ ደግሞ ተብሎ ደግሞ በምስጢራዊ ገዳም ውስጥ መጠየቅና መፈለግ ሞኝነት መሆኑ ታወሰኝ። ሁለተኛ አባ መርሃ ጽድቅ እርፍ ይዞ ወደ ኋላ የሚል የለም ያሉኝ ደግሞ ትዝ አለኝ። አሁን ላይ ሆኜ ሳስበው ገዳማውያኑ የነገሩኝ ነገር አንድም መሬት ጠብ የማይልና በትክክል እንደተነገረኝ መፈጸም ብቻ ወደ ግቤ እንደሚያደርሰኝ አመንኩ። በዚህ ሁኔታ የቆለኛዋን የልጅናት ፍንጭ እስካገኝ ድረስ ሌት ተቀን እያሰላሰልኩ ስራዬን እየሰራሁ መቆየት እንዳለብኝ አመንኩ። ይሁን እንጂ አይምሮዬ ሰላም እየራቀው ውስጤ እየተረበሸ እንደሆነ ይገባኛል። እንቅልፌም ጨርሶ ጠፋ። ዝም ብሎ ከመገላበጥ በቀር ሰላም ራቀኝ። ባለቤቴም ሁኔታዬን እያየች ምን የሆነኸው ነገር አለ ትለኛለች። በተደጋጋሚ ምንም እላታለሁ። የግዴን ፈገግታ እያሳየው፣ ቢሮ ውስጥ ወንበር ላይ ቁጭ እንዳልኩ በሐሳብና በትካዜ ጭልጥ ብዬ እጓዛለሁ። አንዳንዴ ጸሐፊ ወረቀት አምጥታ ጠረጴዛ ላይ አስቀምጣልኝ ስትሄድ የማላስታውስበት ጊዜም ነበረ። ሰሞኑን ደህና አይደለህም በሐሳብም ጭልጥ ብለህ ትሄዳለህ። ምንድነው የሆንከው ትለኛለች። ምንም እላታለሁ። ለምን ረፍት አትወስድም ትለኛለች። አይ አያስፈልገኝም፣ ደህና ነኝ እላታለሁ። እንደ እውነቱ ከሆነ የሥራ ፍላጎቴና ትዕግስቴ ሁሉ ተሟጦ ከሰው ጋር ቁጭ ብዬ ከስብሰባ መካከል ሆኜ ለይስሙላ የሰማሁ ለመምሰል አንገቴን እየነቀነኩ እንጂ በሐሳቤ አልኖርም ነበር። አንድ በጣም የምወደው የቅርብ ጓደኛዬ ደግሞ አንድ ቀን ንፋስ እንድቀበል እንቀበል ብለን አባይ ዳር ተቀምጠን እያለ ራሴን እያሻሸ እዚህ ውስጥ ለብቻ የምታጉላላው ሐሳብ ያለው ይመስለኛል ለምን ተንፍሰው ወይም ጽፈው አትገላግልም? አለኝ። ሁሌም ከልብ ምመነጭ ወዳጅነት ስለሚመክረኝ ሐሳቡን ተቀብዬ ዩኒቨርሲቲ ውስጥ የታሪክና የአንትሮፖሎጂ መምህር ወደ ሆነው ሌላኛው ወዳጅ ወደ ዶክተር ክበበው ሄጄ የሚረዳኝ ነገር ካለ ብዬ ጉዳዩን በዝርዝር አስረዳሁት። በጥሞና ካዳመጠኝ በኋላ ስማ ሲሳይ፣ እዚህ ሀገር ብዙ ምስጢራዊ የሆኑ ቅርሶች እንዳሉ ይነገራል። አንዳቸውም ግን በግልጽ የሚታዩና የሚጨበጡ አይደሉም። ሳይንሳዊ በሆነ መልኩና ምክንያታዊ ሆነ ሆኖ ለመረዳትም ሆነ ለማስረዳት በሩ ክፍት አይደለም። ግዝት ነውም ወይም ምስጢር ነው ተብለህ ትከለከላለህ። ምክንያቱም የሌለ ቅርስና ታሪክ ስለሆነ ነው። ስለዚህ ይህ ቅዱሱ ጽዋም ወደ ኢትዮጵያ ሊመጣበት የሚችል የታሪክ አጋጣሚ ይኖራል ብዬ አላምንም። ከኖረም ሊኖር የሚችለው በጀስዊቶች ወይም በመስቀል ጦረኞች እጅ አውሮፓ ውስጥ የሆነ ሚስጢራዊ ቦታ ነው። ስለሆነም የሌለ ቅርስ ለመፈለግ እጅግ ቁልፍና ዝግ የሆነ የሆኑ መነኮሳትን ልብ አስከፍታለሁ ብለህ ጊዜህን አታጥፋ አለኝ። የወዳጄ ምክር በአእምሮዬ ውስጥ ቦታ አግኝቶ ለመቀበልና ጉዳዩን ለመርሳት ብሞክርም ልቦናዬ ግን አልፈቀደም። እናም ቆለኛዋ የልጅናት ማናት ላለው ጠዋት ማታ ሶስት የምጥ ወራት እየተንከራፈፉ በግድ አለፉ። አንድ ቀን 11 ሰዓት አካባቢ ከቢሮዬ ወጥቼ ወደ ቤቴ በጊዜ ገባሁ። ጭንቀቴም ጭንቀቱም ስለረበሸኝ ሶፋ ላይ ጋደም ብዬ ቴሌቪዥን መከታተል ጀመርኩ። ሰዓቱ የአማራ ክልል ቴሌቪዥን ፕሮግራም የሚተላለፍበት ነበር። የአማርኛ ባህላዊ ዘፈኖች ሲያቀርቡ ከቆዩ በኋላ የዜና አወጃ ሳያት መድረሱን አስቀድመው ዜናውን ማንበብ ቀጠሉ። የዜና አወጃው ባይጠናቀቅም አዲስ ነገር ስላላገኘሁበት ትኩረት መስጠት ተሳነኝ። ትንሽ ቆይቶ ግን አንድ ዜና ድንገት ደንገጥ አደረገኝ። በሰሜን ሸዋ ዞን በመንዝ ላሉ ማማ ምድር ወረዳ ማዳበሪያና ምርጥ ዘር በመጠቀማቸው ምርታቸው እንደጨመረ አርሶአደሮች ገለጹ የሚለው ዜና ደንገጥ ያደረገኝ መንዝ ላሎ ማማ ምድር የሚለው ሐረግ ነበር። እናም ያ እየሰለቸሁት ከነበረው የዜና እወጃ ወጥቼ በሀሳቤ ወደ መንዝ ላሎ ማማ ምድር ከመቅጽበት ነጎድኩ። የመጀመሪያ ዲግሪ ትምህርቴን ጨርሼ ከዩኒቨርሲቲ እንደወጣው ስራ የጀመርኩት መንዝ ላሎ ማማ ምድር ወረዳ ነበር። ሶስት ዓመት የተፈጥሮ ሀብት ልማትና ጥበቃ ባለሙያ ኃላፊ ሆኜ ሰርቻለሁ። እኔ ስራ ስጀምር ሁለት ራሳቸውን የቻሉ ወረዳዎች ነበሩ፣ ላሎ ምድርና ማማ ምድር። መጀመሪያ ላሎ ምድር ሁለት ዓመት ሠራው። ከዚያም ሁለት ወረዳዎች ወደ አንድ ወረዳ ሲዋሃዱ ተጨማሪ አንድ ዓመት ሰርቻለሁ። የሕይወትን ምንነትና ውጣ ውረድ የተማርኩበት ስለሆነ ልዩ ትዝታ አለኝ። እናም ሁልጊዜ መንዝ ሲነሳ ሰውነቴ ስንጥቅ ይላል። ያሳለፍኳቸው ዓመታት ጓደኞችን፣ ወዳጆችን፣ ኑሬንና ጠቅላላ ሀገሩን እያስታወስኩ በሐዘዝና በደስታ ትዝታ እናጥ ጀመር። ምዕራፍ ስምንት ይቀጥላል። የዛሬው ንባባችን እዚህ ላይ ፈጸምን። ይቆያል።